በኩሽና ውስጥ የተቀመጠው ትንሹ የቤኪንግ ሶዳ ካርቶን ከምትገምቱት በላይ እጅግ በጣም ትልቅ ሚስጥር ይዟል። ብልስ አብዛኞቻችን ኩኪስ መጋገሪያ ወይም ማቀዝቀዣ ማጽጃ ብቻ ነው የሚመስላቸው፣ ተሳስተዋል። ይህ ቀላል ነጭ ዱቄት ከ20 በላይ የተለመዱ የጤና ችግሮችና የቤት ውስጥ ፈተናዎች መፍትሄ ሊሆን ይችላል። ዶክተሮች፣ የመድኃኒት ኩባንያዎች ይህንን ሚስጥራዊ አጠቃቀም እንድታውቁት አይፈልጉም። ምክንያቱም እውነታው ቤኪንግ ሶዳ የልብ ምትን የሚያረጋጋ፣ ጥርስን የሚያነጣ ናም፣ አዎ፣ የመገጣጠሚያ ህመምን የሚቀንስ የራሱ መንገድ አለው። ከዚህም በላይ በዓለም ዙሪያ ስለ ካንሰር ምርምር ያለው ሚና የመጨረሻ ሚስጥርም አለ። እስከ ቪዲዮ መጨረሻ ከኔ ጋር ከቆዩ ያንን የተደበቀ ዘዴ እንገልጻለን። ታዲያ ቤኪንግ ሶዳ በትክክል ምንድን ነው? ሶዲየም ባይካርቦኔት እንዴት ይህ አልካላይን ኃይል የእርሶን ጤናና ቤት ሙሉ በሙሉ ሊለውጥ እንደሚችል አብረን እንመርምር። እንጀምር። በኩሽናው ውስጥ የተቀመጠው ትንሽ የቤኪንግ ሶዳ ካርቶን ከ20 በላይ የተለመዱ የጤና ችግሮችና የቤት ውስጥ ተግዳሮቶችን መፍትሄ ሊሆን እንደሚችል ያውቃሉ? ይህ አስገራሚ ምርት የመድኃኒት ኩባንያዎች እርስ እንዲያገኙት የማይፈልጓቸውን ሚስጥራዊ አጠቃቀሞች አሉት። ዛሬ ሁሉንም እንገልጻለን በዚህ ቪዲዮ በመጨረሻ ላይ የተጠቀሰው አንድ የቤኪንግ ሶዳ ዘዴን ጨምሮ። ስለዚህ ቤኪንግ ሶዳ በትክክል ምንድን ነው? ሳይንሳዊ ስሙ ሶዲየም ባይካርቦኔት ነው እናም በዓለም ዙሪያ በሚገኙ የማዕድን ክምችቶች ውስጥ የሚገኝ ተፈጥሯዊ ማዕድን ነው። ለካሊፎርኒያ፣ ኮሎራዶ ኮሎራዶ፣ ኬንያና ሜክሲኮ ያሉ ቦታዎች ከፍተኛ መጠን ያለው የማዕድን አላቸው። አንዳንድ ጊዜ በተፈጥሮ ናኮላይት ይባላል። ቤኪንግ ሶዳ አልካላይን ነው፣ ይህም ማለት አሲዶችን ማግለል ይችላል ማለት ነው። የፔች መጠኑ ዘጠኝ አካባቢ ነው። ለዚህም ነው በሰውነቶና በቤቱ አካባቢ ያለውን የአሲድነት ሚዛን ለመጠበቅ በጣም ውጤታማ የሆነው ይህ ቀላል ዱቄት በእርግጥም ከሁሉም በላይ የሆነ ነገር ነው። እናም ያስታውሱ ቤኪንግ ሶዳ ከቤኪንግ ፓውደር ጋር አንድ አይነት አይደለም። ቤኪንግ ሶዳ 100% ሶዲየም ባይካርቦኔት ሲሆን ቤኪንግ ፓውደር ደግሞ ሶዲየም ባይካርቦኔትና እንደ አሲድ ጨዎች ያሉ ሌሎች ንጥረ ነገሮች ይዟል። ብዙዎቻችን የምንቸገረው ነገር የልብ ምትና የምግብ አለመፈጨት ነው። ከባድ ምግብ ከበላን በኋላ በደረቶ ውስጥ የሚሰማውት የማቃጠል ስሜት ቀኖን በእጅጉ ሊያበላሽ ይችላል። ቤኪንግ ሶዳ አልካላይን ስለሆነ ያንን የማይመች የማቃጠል ስሜት የሚፈጥረውን የሆድ አሲድ ለማስወገድ ይረዳል። አልፎ አልፎ የልብ ምትን ለማስታገስ ብዙ የጤና እንክብካቤ ባለሙያዎች ግማሽ የሻይ ማንኪያ ቤኪንግ ሶዳ በሁለት ኩባያ ውሃ ውስጥ በማዋሃድና ከተመገቡ ከአንድ ሰዓት በኋላ ቀስ ብለው እንዲጠጡ ይመክራሉ። በቤኪንግ ሶዳና በሆዶ አሲድ መካከል ያለው ፈጣን ምላሽ ያንን የሚያም የማቃጠል ስሜት በተፈጥሮ መንገድ ለመቀነስ ይረዳል። እናም ይህ በፋርማሲ ውስጥ ውድ በሆኑ ጸረ አንቲአሲዶች ላይ ገንዘብ ከማውጣት በጣም የተሻለ ይሰራል። ይህ አስደናቂ ባህሪ ቤኪንግ ሶዳ ለአፍ ጤናም እጅግ በጣም ውጤታማ ያደርገዋል። ቤኪንግ ሶዳ ባክቴሪያዎችን ለመዋጋት የሚረዱ ተፈጥራዊ ጸረ ባክቴሪያ ባህርያት እንዳሉት ያውቃሉ። ለዚህም ነው የጥርስ ሳሙናዎች ቤኪንግ ሶዳን እንደ ንጥረ ነገር የያዙት። የአፍ ጠረኖን ለማደስ፣ ጥርሶቹን ለማንጣትና በአፉ ውስጥ ጎጂ ባክቴሪያዎችን ለመቀነስ ይረዳል። ለአፉ ቀለል ያለ ማጠብ አንድ ሩብ የሻይ ማንኪያ ቤኪንግ ሶዳና አንድ ስምንተኛ የሻይ ማንኪያ ጨው በአንድ ኩባያ ለብ ያለ ውሃ ውስጥ ማዋድ ይችላሉ። ይህ መፍትሄ በጣም ረጋ ያለ ቢሆንም ውጤታማ ስለሆነ በአንዳንድ የኦን ኮሌጅ ባለሙያዎች በኬሞቴራፒ ወቅት የአፍ ሕመም ለሚሰማቸው የካንሰር ሕመምተኞች እንኳን ይመከራል። ነገር ግን የዚህ ድንቅ ዱቄት ጥቅሞች ከአፍ በላይ ይዘልቃሉ። የሚያም የአፍ ቁስል አጋጥሞት ከሆነ ቤኪንግ ሶዳ እዚያም አስደናቂ ፎይታ ሊሰጥ ይችላል። እነዛ ትናንሽ ግን እጅግ በጣም የሚያሙ ቁስሎች መብላትና መናገር ምቾት እንዳይሰማሁት ሊያደርጉት ይችላሉ። ነገር ግን ቤኪንግ ሶዳ የአልካላይን ባህሪ በአፍ ውስጥ ያሉትን አሲዶች በማስወገድ መቆጣትን በመቀነስና ባክቴሪያዎች ምቹ ያልሆን አካባቢ ለመፍጠር ይረዳሉ። የተደረጉ ጉል ጥናቶች ከሦስት ሺህ በላይ የአፍ ቁስል ያለባቸው ታካሚዎች ቤኪንግ ሶዳ ማጽጃዎችን በመጠቀም አስደናቂ ውጤቶችን በመስጠት በተለይም በመደበኛነት ሲጠቀሙ ቁስሎችን በሰባ ፐርሰንት መቀነስ አሳይቷል። ትንሽ ውሃ ከቤኪንግ ሶዳ ጋር በማዋሃድ መፍትሄ መፍጠር ችለዋል። በቀጥታ የአፍ ቁስል ላይ ይተግብሩት። ይህ ዘዴ ለሕፃናት እንኳን ደህንነቱ የተጠበቀ ነው እናም ፈጣን የህመም ማስታገስ ይሰጣል። ይህም በህመም ወቅት መብላትን በጣም ቀላል ያደርገዋል። የቤኪንግ ሶዳ የመፈወስ ባህርያት በአፉ ላይ አያቆምም፣ ወደ ኦዳዎ ይዘልቃል። የነፍሳት ንክሻ ወይም በቀላል መቆጣት ምክንያት የቆዳ ማሳከክ እያጋጠሙት ከሆነ በቀላሉ የቤኪንግ ሶዳና የውሃ ጥምረት ፈጣን ፎይታ ሊሰጦት ይችላል። የቤኪንግ ሶዳ የአልካላይን ባህሪ በነፍሳት መርዝ ውስጥ ያሉትን አሲዶች ለማርገብና የተቆጣን ቆዳ ለማረጋጋት ይረዳል። በክርኖች በጉልበቶች ወይም በእግር ላይ ሻካራና ደረቅ ቆዳ ላላቸው ሰዎች ቤኪንግ ሶዳ በጣም ጥሩ መላ ነው። ቤኪንግ ሶዳ የፈንገስ ኢንፌክሽንን ለማስወገድ ይረዳል። አብዛኛው ሰው የሚያውቀው ነገር ይህንን ነው። ለጥፍር ፈንገስ ከትንሽ ጋር ይቀላቅሉት። በቀስታ የቀቡትና የጠቡት ለስላሳና ያማረ ጤነኛ ጥፍር ለማግኘት ይረዳዎታል። ፈንገስ የማጥፋት ባህሪያቱ የቆዳና የጥፍር ኢንፌክሽኖችን የሚያስከትሉትን ጨምሮ በተለያዩ የፈንገስ ቡድኖች ላይ ውጤታማ ያደርገዋል። አሁን በሚሊዮን የሚቆጠሩ ሰዎችን ስለሚጎዳ ነገር እንንገሩት። የመገጣጠሚያ ህመምና እብጠት እንነጋገር። ይህ ሊያስገርሞት ይችላል፣ ነገር ግን ቤኪንግ ሶዳ በአርትራይተስ ህመም ለሚሰቃዩ ሰዎች ሊረዳ ይችላል። በ2018 የታተመ አንድ ጥናት ቤኪንግ ሶዳ በሰውነት ውስጥ ጸረ ብግነት አካባቢ ሊፈጥር እንደሚችል አረጋግጧል። ተመራማሪዎች በምርምር ተሳታፊዎች ከውሃ ጋር የተቀላቀለ ቤኪንግ ሶዳ ሲወስዱ በመገጣጠሚያዎቻቸው ላይ ጸጥ መቀነስና የበለጠ ሚዛናዊ የበሽታ መከላከል ምላሽ አጋጥሟቸዋል። አርትራይተስ ላለባቸው ሰዎች የጤና ባለሙያዎች ግማሽ የሻይ ማንኪያ ቤኪንግ ሶዳ በአንድ ብርጭቆ ውሃ ውስጥ በማዋሃድ እና በየቀኑ አንድ ጊዜ በተለይም ከምግብ በኋላ እንዲጠጡ ይመክራሉ። ጥናቱ የመገጣጠሚያ እብጠትን በከፍተኛ ሁኔታ በመቀነስና የበለጠ ሚዛናዊ የበሽታ መከላከያ ምላሽ በመስጠት አበረታች ውጤት አሳይቷል። ነገር ግን ያስታውሱ፣ ይህ አስፈላጊ ነው። ይህንን ማድረግ ያለቦት ከሐኪሙ ጋር በመመካከር ብቻ ነው፣ በተለይም ከፍተኛ የደም ግፊት ወይም የልብ ችግር ካለቦት። ቤኪንግ ሶዳ ከሰውነቱ በጣም አስፈላጊ ከሆኑ የማጣሪያ ስርዓቶች አንዱን ማለትም ኩላሊቶችን እንዴት እንደሚደግፍ እንመልከት። ኩላሊቶቹ በሰውነቶ ውስጥ ወሳኝ ሚና ይጫወታሉ። ደሞን ያጣራሉ፣ መርዛማ ንጥረ ነገሮችን ያስወግዳሉ እናም የፈሳሽ ሚዛንን ይጠብቃሉ። ነገር ግን አንዳንድ ጊዜ እንደ ስር የሰደዱ የኩላሊት በሽታ ያሉ ሁኔታዎችን እነዚህን አስፈላጊ ተግባራት ሊያበላሹ ይችላሉ። ሳይንሳዊ ምርምር እንዳመለከተው ቤኪንግ ሶዳ የኩላሊት ጤናን ለመደገፍ ሊረዳ ይችላል። በአሜሪካ የኔፍሎጂ ማህበር ጆርናል ላይ የታተመ ክሊኒካዊ ጥናት አስደናቂ ስር የሰደደ የኩላሊት በሽታ ያለባቸው ታካሚዎች የኩላሊት በሽታቸው በፍጥነት የመሻሻል እድል አሳይተዋል። እንዴት ይሰራል? ባይካርቦኔት በሰውነት ውስጥ ያሉትን አሲዶች ለማረጋጋት ይረዳል። ይህም ከኩላሊቶቹ ላይ የተወሰነ ጫና ሊያስወግድ ይችላል። ይህ በተለይ አስፈላጊ ነው ምክንያቱም ኩላሊቶቹ በአግባቡ በማይሰሩበት ጊዜ አሲድ ከሰውነቱ ለማስወገድ ይቸገራሉ። ጥናቱ እንዳመለከተው ከሁለት ዓመት በኋላ ባይካርቦኔት አዘውትረው የሚወስዱ ተሳታፊዎች ወደ ኩላሊት ያለመስራት የመጋለጥ እድላቸው በሚያስደንቅ ሁኔታ 36 ፐርሰንት ቀንሰዋል። በተጨማሪም በኩላሊት መምተኞች ላይ የተለመደ የሜታቦሊክ አሲዲስን በመዋጋት ረገድ መሻሻል አሳይተዋል። የቤኪንግ ሶዳ አልካላይዜሽን ውጤቶች ኩላሊታችሁን ብቻ አይደለም የሚረዱት ለሌላ የተለመደና የማይመች ሁኔታ እፎይታ ሊሰጥ ይችላል፣ በተለይ በሴቶች ላይ። ሴቶች፣ ይህ በተለይ ለእናንተ ነው። የሽንት ቧንቧ ኢንፌክሽን ምቾት የማይሰጠው ሊሆን ይችላል። እናም ሴቶች ከወንዶች ይልቅ ሊያጋጥማቸው ይችላል። የማቃጠል ስሜት፣ ተደጋጋሚ የሽንት ፍላጎት በጭራሽ አስደሳች አይደለም። በ2017 በተደረገ አንድ ሳይንሳዊ ጥናት ቤኪንግ ሶዳ በአሲድ ሽንት ባላቸው ሴቶች ላይ የዩቲአይ ምልክቶችን ለማስታገስ ሊረዳ እንደሚችል አረጋግጠዋል። የቤኪንግ ሶዳ ከወሰዱ አራት ሳምንት በኋላ የሴቶች ሽንት የበለጠ በህመማቸው ላይ ጉል መሻሻል አሳይተዋል። ይህ ቤኪንግ ሶዳ በተለይም ሽንቱ አሲድ ሲሆን ዩቲአይ መልሶ ማገገምን ለመደገፍ ቀላልና ተመጣጣኝ አማራጭ አደርገዋል ነገር ግን ይህንን አካሄድ ከመሞከሩ በፊት ሁልጊዜ ሐኪሞን ያማክሩ ንቁኖት አዘውትረው የአካል ብቃት እንቅስቃሴ ያደርጋሉ ከዚያ ስለዚህ አሲድ ገለልተኝነት ከተነጋገርንበት ነገር ጋር በትግግል የሚገናኘውን ይህንን ቀጣይ ጥቅም ይወዱታል ቤኪንግ ሶዳ የአካል ብቃት እንቅስቃሴ አፈጻጸምንና ማገገምን ለማሻሻል ባለው አቅም ላይ ጥናት ተደርጎበታል። ከፍተኛ የአካል ብቃት እንቅስቃሴ ስንሰራ ላክቲክ አሲድ በጡንቻዎቻችን ውስጥ ይከማቻል። ይህም የሚያቃጥል ስሜትና ድካም ያስከትላል። የቤኪንግ ሶዳ የአልካላይን ባህሪ ይህንን አሲድ ለማቅለል ሊረዳ ይችላል። አንዳንድ ጥናቶች እንደሚያሳዩት የአካል ብቃት እንቅስቃሴ በፊት ቤኪንግ ሶዳ መጠጣት በከፍተኛ ጥንካሬ እንቅስቃሴዎች ወቅት አፈጻጸምን ሊያሻሽል ይችላል። ሳይንቲስቶች ይህንን ባይካርቦኔት ጭነት ብለው ይጠሩታል። ናም ጥናቶች እንደሚያሳዩት ከአንድ እስከ ሰባት ደቂቃዎች የሚቆይ ዘላቂ ባድ የአካል ብቃት እንቅስቃሴ በሚያደርጉበት ጊዜ በአትሌቲክስ አፈጻጸም ላይ መካከለኛ አውንታዊ ተጽዕኖ ሊኖረው ይችላል። ከአካል ብቃት እንቅስቃሴ በኋላ ግማሽ ኩባያ ቤኪንግ ሶዳ ተጨምሮ በሞቀ ውሃ ገንዳ ውስጥ መታጠብ በጡንቻዎች ውስጥ የላቲክ አሲዶች ክምችት ለማቃለል ይረዳል። ይህም ህመምን ሊቀንስና ማገገምን ሊያፋጥን ይችላል። በስምንት ጤናማ ወንዶች ላይ የተደረገ አንድ አነስተኛ ክሊኒካዊ ጥናት እንዳመለከተው የብስክሌት ግልቢያ ከመጀመራቸው በፊት ቤኪንግ ሶዳ መጠጣት የስፕሪንት አፈጻጸማቸውን አሻሽሏል። አሁን አብዛኛው ሰው ስለሱ የሚያውቀው ልዩ መረጃ ይኸውና መጀመሪያ ላይ አልገባሁት ይህ አሁን በምርምር ደረጃ ላይ ቢሆንም አስደሳችና ሕይወትን የሚቀይል ሊሆን ይችላል። ሳይንቲስቶች ቤኪንግ ሶዳ ካንሰርን ለመዋጋት ሊረዳ እንደሚችል ደርሰውበታል። እንዴት? የካንሰር ሴሎች በአሲዳማ አካባቢዎች ይበቅላሉ። ናም ቤኪንግ ሶዳ ጤናማ ሕዋሳትና ደም ፒኤችን ሳይጎዳ የአሲዳማ ዕጢዎችን ፒኤች ሊጨምር ይችላል። እናቶች እንደሚያሳዩት በአፍ የሚወሰድ የሶዲየም ባይ ካርቦኔት መጠን የቱመር ፒኤችን ከፍ ሊያደርግና በእንስሳት የጡት ካንሰር ሞዴሎች ውስጥ ሜታስታሲስን ሊገታ ይችላል። አሁን ይህ ማለት ቤኪንግ ሶዳ የካንሰር ፈውስ ነው ማለት አይደለም። ነገር ግን ይህ ቀላል ውህድ አንድ ቀን በተጓዳኝ የካንሰር ሕክምናዎች ውስጥ እንዴት ሚና ሊጫወት እንደሚችል ያሳያል። ይህ ጥናት አሁንም ቀጥሏል፣ ነገር ግን ይህ የወጥ ቤት ንጥረ ነገር ምን ያህል ኃይለኛ ሊሆን እንደሚችል ያሳያል። ከመጨረሻችን በፊት አንዳንድ አስፈላጊ የደህንነት መረጃዎችን ማካፈል አለብኝ። ቤኪንግ ሶዳ ተፈጥሯዊና በአጠቃላይ ደህንነቱ የተጠበቀ ቢሆንም ለሁሉም ሰው በትክክል ላይ ስራ ይችላል እናም ከመጠን በላይ ችግር ሊያስከትል ይችላል። ቤኪንግ ሶዳ ከፍተኛ ሶዲየም አለው። አንድ የሻይ ማንኪያ 1259 ሚሊ ግራም ሶዲየም ይይዛል። ስለዚህ ከፍተኛ የደም ግፊት፣ የልብ ህመም፣ የኩላሊት በሽታ ወይም በሶዲየም የተገደበ አመጋገብ ላይ ያሉ ሰዎች ስለዚህ በጣም መጠንቀቅ አለባቸው። ቤኪንግ ሶዳ የሚወስዱ ከሆነ ባለሙያዎች እነዚህን መመሪያዎች ይመክራሉ። በቀን ውስጥ ከሶስት ተኩል የሻይ ማንኪያ በላይ አይውሰዱ። ከ60 ዓመት በላይ ከሆኑ በቀን ከአንድ ተኩል የሻይ ማንኪያ በላይ አይጠቀሙ ከፍተኛውን መጠን ከሁለት ሳምንት በላይ አይጠቀሙ። ቤኪንግ ሶዳ ሙሉ በሙሉ በውኃ ውስጥ መሟሟቱን ያረጋግጡ። እስ ብለው ይጠጡ። ሁዶ ሲሞላ አይውሰዱት። እናም በዶክተር ካልታዘዘ በስተቀር ከስድስት ዓመት በታች ለሆኑ ሕፃናት አይስጡ። ከመጠን በላይ ቤኪንግ ሶዳ መውሰድ የሚያስከትለው የጎንዮሽ ጉዳት ማቅለሽለሽ፣ ማስታወቅ፣ የሆድ ህመምና ወይም የልብ ችግሮች ያሉ ከባድ ችግሮችን ሊያስከትል ይችላል። እንዲሁም ሌሎች መድኃኒቶችን ከወሰዱ በሁለት ሰዓታት ውስጥ ቤኪንግ ሶዳ ይውሰዱ፣ ምክንያቱም በሚሰሩበት መንገድ ላይ ጣልቃ ሊገባ ይችላል። እርጉዝ ወይም ጡት የሚያጠቡ ሴቶች በጤና ባለሙያዎች በተለየ ካልተመከሩ በስተቀር ቤኪንግ ሶዳ መጠቀምን ማስወገድ አለባቸው። የቤኪንግ ሶዳ አስደናቂ ኃይል የልብ ምትን ከማረጋጋትና የኩላሊት ጤናን ከመደገፍ እስከ የአካል ብቃት እንቅስቃሴ ማገገምን ማሻሻልና ምናልባትም በካንሰር ምርምር ውስጥ ሚና መጫወት ይህ ነጭ ዱቄት በእውነት ተአምረኛ ንጥረ ነገር ነው። ያስታውሱ ተፈጥሮ ብዙውን ጊዜ ለውስብስብ ችግሮች ቀላል መፍትሄዎችን ይሰጣል፣ እናም ቤኪንግ ሶዳ የዚህ ጥበብ ፍጹም ምሳሌ ነው። በአንድ ካርቶን ውስጥ ባነሰ ዋጋ የዚህን ሁለገብ ኃይል ለጤናውና ለቤቶ መጠቀም ይችላሉ። ከቤኪንግ ሶዳ በጣም የሚወዱት አጠቃቀም ምንድን ነው? ከዚህ የጤና መፍትሄዎች ውስጥ አንዱን ሞክረዋል? ታች ባለው አስተያየት መስጫ ውስጥ ያሳውቁን። ይህ የመረጃ ጠቃሚ ሆኖ ካገኙት ይህንን ቪዲዮ ላይክ አድርገው ሊጠቅመው ለሚችል ሰው ያጋሩትና ሰብስክራይብ ያድርጉ። ናም ጤናማ ይሁኑ።